በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገብረ መስቀል ሚዲያ ነው። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም፣ እግዚአብሔር ይብዛላችሁ። በሳምንት ሁለት ቀን ማክሰኞና አርብ ከስምንት ሰዓት በኋላ የምንማማረው ሥርዓተ ቤተ ክርስቲያን ዝኒ ኮነ በፈቃደ እግዚአብሔር። በእግዚአብሔር ፈቃድ ሁሉ ነገር ይሆናልና እየተማማርን እዚህ ላይ ደርሰናል። የጅማር የሚፈጻሜን ባለቤት እግዚአብሔር ነውና እና የጀመርነውን እንዲያስፈጽመን መርሱ መልካም ፈቃድ ይሆንልን። ልበ አምላክ ዳዊት የተሰደኒ በመንፈቃ ዓመቴ ይላል። በግማሽ ዕድሜ ያተውሰደኝ ነው ወደ እኛ ስናመጣው የጀመርኖን እንድንፈጽም ሳንፈጽመው እንዳናቋርጠው እግዚአብሔር ይርዳን ነው ትልቁ ነገር። ምክንያቱም የጅማሬም የፍጻሜም ባለቤት እግዚአብሔር ስለሆነ አነሳስቶ ላስጀመረን አስጀምሮም ላስፈጸመን ብለን የምናመሰግነው የሚያነሳሳም የሚያስጀምርም የሚያስፈጽምም እርሱ ስለሆነ ማለት ነው። ስለዚህ የደረስንበት ምን ይላል? ኤጲስቆጶስ ከተሾመ በኋላ ቤተ ክርስቲያንን ዘወትር ያገልግላል፣ ያገለግላል፣ ወይም ደግሞ ያገልግል ይላል። ኤጲስቆጶስ ከተሾመ በኋላ ቤተ ክርስቲያንን ዘወትር ያገልግል፣ በመዓልትም በሬዲትም ስለ ራሱና ስለ ሕዝቡ ስለ ሀገሩና ስለ ዓለሙ ይጸልይ ዘንድ ታዟል። በቤተ ክርስቲያን ብቻውን ይኖራል ማለት ቤቱን ከቤተ ክርስቲያን አጠገብ ያደርጋል፣ ካስፈለገ በጸሎት ማህበር የሚራዱትን ሰዎች ያደርጋል የሚለውን ትምህርት ባለፈው አይተናል። እንደገና ደግሞ ኤጲስቆጶስ ቀሳውስትን ይባርካል የሚለውንም አይተናል። ኤጲስቆጶስ ከቀሳውስት እስከ አጻዊ ሆህት ያለውን ሹመት ይሾማል የሚለውንም አይተናል። ከኤጲስቆጶስ በስተቀር መሻር የሚገባውን ካህን ይሽራል የሚለውንም ተመልክተናል። ኤጲስቆጶስ ስሙ በጸሎት ላይ ይጠራል። ኤጲስቆጶስ ስጋውን ደሙን ከኤጲስቆጶሳት እንጂ ከቀሳውስት አይቀበልም፣ እያልን ተጉዘን አሁን የደረስነው ካህናት ላይ ደርሰናል። እንግዲህ ካህናት ተከና አገለገለ የሚለው ነው። ካህናት ማለት ክህነት ማለት እግዚአብሔርን ማገልገል እግዚአብሔርና ህዝበ እግዚአብሔርን ማገናኘት፣ ይልቁንም ደግሞ ካህናት የሚላላኩ የሚያገለግሉ ማለት ነው እና እንዴት ካህናት እግዚአብሔርን ማገልገል እንዳለባቸው ሥርዓተ ቤተ ክርስቲያን ጥሩ አድርጎ ያስተምራል። ምንድን ነው የሚለው በካህናት መካከል እኔ በላይ እኔ በላይ ልቁም ልቀመጥ በማለት ጠብ፣ ክርክር እንዳይሆን ካህናትም በማዕረግ ከህዝቡ ጋር አንድ እንዳይሆኑ ሊቃነ ካህናት ከተራ ካህናት ጋር እኩል እንዳይሆኑ የካህናቱን ማዕረግና መቋሚያቸውን ማወቅና ጽፎ መያዝ እንደሚገባው ታዟል። ወይ ደልዎ ከመይጻፍ ወይአይምር ኩሎ ማእርጋተ ካህናት ወስራታት ይሆሙ ከመእይኩን ማይከል ይሆሙ ጋይዝ በዝንቱ ግብር ወከመእይደመሩ ይደመሩ ሰብአ ቤተ ክርስቲያን እንታዋርያት ምስለ ህዝባውያን ወከመእይ ከውኑ ምስለ ሊቃነ ካህናት እንታዋርያት ምስለ ህዝባውያን በማዕርግ በአምሳል ይሆሙ እንዳለ የኒቆያ ሲኖዶስ 67 ላይ። በማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ ሐዋርያት በአንድ ወቅት እኔ በልጥ እኔ በልጥ እያሉ ሲጨቃጨቁ በመንገድ መድኃኒዓለም ደረሰ። ኢየሱስ ክርስቶስ ጭቅጭቃቸውን፣ ትርካቸውን እኔ በልጣለሁ እያሉ አንድ በክብር አንድ በሽምግልና አንድ በዕውቀት አንድ በእግዚአብሔር መንግሥት እኔ በልጥ እኔ በልጥ እያሉ በመንገድ ላይ እንደሚከራከሩ እግዚአብሔር በባህሪው አውቆ በመካከላቸው ተገኘ ይላል። እግዚአብሔር አምላክ በትምህርታችን በሕይወታችን መካከል እንዲገኝልን መልካም ፈቃዱ ይሆን። ምንድን ነው የሚሉት? እኔ የበልጥን የበልጥ ነው ማን የበላይ ይሁን ማን የበታች ይሁን ማን ከፊት ይሁን ማን ከኋላ ይሁን እያሉ እርስ በርሳቸው ይጨቃጨቁና ይነታረኩ፣ ይነጋገሩ ነበር ይላል። በቤተ ክርስቲያናችን አስተምሮ እንዲሚል ነገር አለ። ምንድን ነው ትርፍቅ ውስተር ሰመር ፋቅ አንተ አስቀድመህ ደርሰ ከሆነ ከላይ አትቀመጥ። በአደባባይ በምርፋቅ በአዳራሽ በክብር መቀመጫ በክብር ጥሪ አስቀድመህ ደርሰ ከሆነ ከላይ አትቀመጥ። ምክንያቱም በዕድሜ ምክንያቱም በእውቀት ምክንያቱም በጊዜ ከአንተ በላይ የሆኑ የጊዜ እርዝማኔ ማለት ነው፣ የዕድሜ ማለት ነው። ከአንተ በላይ በእውቀት ከአንተ በላይ የሆኑ በሽምግልና ከአንተ በላይ የሆኑ በሀገር ሽማግሌነት ካንተ በላይ የሆኑ፣ በስልጣን ካንተ በላይ የሆኑ። በኋላ ይህ መጡና ወደታች ውረድ እየተባልክ ከምትወርድ ከታይ ተቀምጠህ ከፍ በል እየተባልክ ከፍ ብትል ይቻላል። ዘአትሐተ ርእሶ ይትሌዓል፣ ራሱን ዝቅ ያደረገ ከፍ ይላል። ወዘአልዓለ ርእሶ ይትሐተት፣ ራሱን ከፍ ያደረገ ደግሞ ዝቅ ይላል ይዋረዳልና ከፍ ማለት ከፈለክ ዝቅ በል፣ ፊት መሆን ከፈለክ ከኋላ ሁን ነው የሚለው። ታዲያ ኢየሱስ ክርስቶስ በሐዋርያት መካከል ተገኘና ሲጨቃጨቁ ደርሶ ምን እያላችሁ ነው አላቸው በማን የከፊት ይሁን ማን ከኋላ ይሁን ማን ከታችሁን ማን ከላይ ይሁን እያልን እየተነጋገርን ነው ብለው ሲነግሩት፣ አግናጤዎስን ነው አንድ ሕፃን ጠራና ዋቀመ ማይከል ሞ ሕፃን ንዑሰ ሕፃን ፊታቸው ላይ አመጣና አቆመ ይላል። አግናጤዎስ የተባለው ምጥ ውለአን መሳይ የተሰጠው ያ ጻድቅ ያ ታላቅ ሊቅ ነው። እሱን አመጣና ፊታቸው ላይ አቆመ። አቆመና እንዲህ አላቸው። እውነት እውነት እላችኋለሁ እንደዚህ ሕፃን ካልሆናችሁ የበላይም አትሆኑም ከፊትም አትሆኑም። ሁል ጊዜ እናንተ ደካማ ትሆናላችሁ። ስለዚህ የበላይ መሆን የሚፈልግ የበታችሁን፣ ከፊት መሆን የሚፈልግ ቢኖር ከኋላ ይሁን እንደዚህ ህፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡም፣ አለና እነሆ፣ የበላይነትና የበታችነት በመከባበርና በእውቀትና በእድሜ ሽምግልና የሚመጣ እንጂ በብልጣብልጥነት የሚመጣ እንዳይደለ፣ እንደዚህ ህፃን የዋሃን ሁኑ፣ እንደዚህ ህፃን ትሑታን ሁኑ ብሎ አስተማራቸው ነው የሚለን። ስለዚህ ብዙ ጊዜ በቤተ ክርስቲያን ለሚገጥመን ነገር አለ። ይሄኔ መቀመጫ ነው፣ ቀድሜ ደርሻለሁ፣ ቀድሜ መጥቻለሁ እየተባባሉ ዛሬም እናቶቻችን፣ አባቶቻችን በቤተ መቅደሱ ውስጥ ላይ ሲገፋፉ እናያለን። በካህናቱም በኩል የመኮራረፍ ባህሪ እንመለከታለን። በአጭሩ ግን ሥርዓተ ቤተ ክርስቲያን ምን ይላል ለእያንዳንዱ የአለቃው ቦታ የርሰዕ ደብሩ የሊቀ ጠበውቱ፣ ያጋፋሪው፣ የቀኝ ጌታ፣ የግራ ጌታ፣ የሊቀ ዲያቆን እንዲህ እያለ ይለይ። አዎ ለይቶ ወንበራቸውን አቀማመጣቸውን ጭቅጭቅ እንዳይመጣ ንትርቅ እንዳይመጣ ያስቀምጥ ነው። በጣም ደስ ይላል። በነገራችን ላይ በቤተ ክርስቲያን በወንበር መለየት ያለበት የአስተዳዳሪው ብቻ እንጂ ሌላው በሊቅነቱና በቤተክርስቲያን ልጅነቱ አንተ ከኔ ትብስ፣ አንተ ከኔ ትብስ ብሎ መባባሉ እንጂ ብዙ መገፋፋቱ ለቤተክርስቲያኗ የሚጠቅም አይደለም። ግን እንደ ስርዓቱ ስናየው ደግሞ ቀኝ ጌታ፣ ግራ ጌታ፣ ሊቀጠበብት ርዕሰ ደብር፣ መምህራን እየተባለ የሚቀመጥ ነገር የቤተክርስቲያኗ ስርዓት ስለሆነ በስርዓቱ ሊቃውንቱን ማስቀመጥ፣ መምህራኑን ማስቀመጥ የቤተክርስቲያኗ ስርዓት ነው ማለት ነው። ኤጲስቆጶስ የተሾመበትን ሀገር ከተማና ገጠር ትቶ በሌላ ሀገር እንዲቀመጥ አልተፈቀደለትም ይላል። አሁን ብዙ ጊዜ ሀገራችንም ችግር ይሄ ነው። የተሾሙለትን ሀገር ትተው መሀል ከተማ ላይ የሚቀመጡ ብዙዎች አሉ። አሁን ምን ያቸው ነገር ግን ምን ይላል? ኤጲስቆጶስ የተሾመበትን ሀገር ከተማና ገጠር ህዶ ማገልገልና ያለበት በሚችለው ቋንቋ በሚያውቀው ያዘነው ማጽናናት፣ የወደቀው ማንሳት፣ የራቀውን ማቅረብ፣ የተጠራጠረው ማሳመን፣ በሀዘን ቤት ተገኝቶ፣ በደስታ ቤት ተገኝቶ ተገኝቶ በአደባባይ ተገኝቶ ማጽናና ያለበት እንጂ መሀል ከተማ ላይ በሌላው ቦታ ላይ መሆን የለበትም ብሎ ይናገራል። በዚህ በሀገራችን በኢትዮጵያ ላይ ብዙ አባቶች የሚፈተኑት በዚህ ነው። መሀል ከተማ ትተን ለምን በርሃ ላይ እንቃጠላለን? ለምን በርሃ ላይ ሰው በሌለበት እንሄዳለን? ብለው መሀል ከተማ ላይ የሚታዩ ብዙዎች አሉና፣ ነገር ግን የቤተ ክርስቲያኗ ስርዓት አራት ኪሎ እንዲኖሩ ሳይሆን ወደ ተመደቡበት ወደ ጠረፉና ወደ በረሃው ሄደው እንዲያገለግሉ ሥርዓት ተሰርቷል። መፈጸም አለመፈጸም ሌላ ጉዳይ ነው። ወሰኑ ወሰሩ ርትዕት ሃይማኖት ርትዕት የሆነች ሃይማኖት በራህዶ ማገልገል አይደለም። ሞቃታማ ህዶ ቀዝቃዛማ ህዶ ማገልገል አይደለም። እስከ ሞት ድረስ መታመን፣ ለአውሬ እስከ መበላት፣ በሰይፍ እስከ መሰየፍ ድረስ፣ በመስቀል እስከ መሰቀል፣ በፈላ ውኃ እስከ መጣል፣ እንደገና በሰንሰለት እስከ መገደል እንዲህ አይነት መከራ ሊደርስ ይችላልና ይህን ነው የሚለው። ስለዚህ ምትቶ በሌላ ሀገር እንዲቀመጥ አልተፈቀደለትም። ወኢይደሎ ለኤጲስቆጶስ ከመ ይኅድግ መንበሮ ሀገሮ፣ ወይሑር ኀበ ካልእ ሀገር ሁለተኛ ቀሌምንጦስ 11 ላይ የምናገኘው ነው። ስለዚህ በቦታቸው ላይ በተሾሙበት ለዚህ ሀገር ተሾመዋል እና በዚህ ሀገር ሆነው እያጽናኑ እያስተማሩ፣ ዋናው ሲኖዶስ ቦታ ላይ ግን መንበሩ ላይ ግን በአመት ሁለት ጊዜ የጥቅምት ሲኖዶስ እና የግንቦት ሲኖዶስ፣ እንደገና ደግሞ አስቸኳይ ነገር የስራ ነገር ሲመጣ በዚያን ጊዜ እንጂ ያንን ቦታቸውን መካናቸውን ጥለው ማደር የለባቸውም ነው የሚለው ሌላው ኤጲስቆጶስ የተሾመበትን ሀገር ለቆ ወደ ሌላ ሀገር መዛወር እንደሌለበት ባል ሚስቱን ፈቶ ሌላ ማግባት የማይገባውን ያህል አይገባውም ይላል። አንድ ኤጲስቆጶስ የተሾመበትን ቦታ ጥሎ መሄድ እንደማይገባው አለ። አንድ ባለትዳር ሚስቱን ፈቶ ሌላ፣ ወይም ደግሞ ባሏን ፈታ ሌላ ማግባት እንደማይገባት ሥርዓቱ እንደዚህ። አንድ ኤጲስቆጶስ የተሾመለትን ሀገር ያለ ምክንያት ጥሎ መሄድ አይገባውም ነው የሚለው

ወቱ መአስብ ፈድፋደ ወከማሁ ኤጲስቆጶሳትኒ ወካህናት አምሳ ላይ ሐስሱ ፈድፋደ ዚሄይስ እምሃገሮሙ ይላል። ምን ማለት ነው? አንድ ባለ ትዳር ይላል ሚስቱ ካልሞተችበት ወይም በዝሙት ካላገኛት ወይም ደግሞ ዘር መተካት ካልቻለ በእነዚህ በሶስቱ ምክንያት ካልሆነ ወይ ካልሞተችበት በስተቀር ሌላውም መለወጥ እንደማይገባና እንደማይገባት፣ አንድ ኤጲስቆጶስም ወደ ሌላ ቦታ ላይ በዝውውር ምክንያት ተዛውሮ ካልወደ በስተቀር የተሰየመባት ሀገር ኗሪ ከሆነ በዚያ በቦታው ላይ መኖር ነው ያለበት፣ እንጂ አንድ ወንድ በሚስቱ ላይ ሌላ ቦታ ላይ ሌላ ሴት ላይ መደረብ እንደማይገባው፣ ሌላውም ደግሞ በሌላው ይሄዶ መደረብ የለበትም፣ የሚለውን ስርዓት ነው የሚያስተምረው ማለት ነው። ኤጲስቆጶስ ቢያጠፋ ያላመኑ ሰዎች ምስክርነት ወይም አንድ ኤጲስቆጶስ ምስክርነት አይሰማበትም። እይቱ የከፉ ስማ ሀራ ጥቃ ዘውእቶሙ አላውያን ላይሌ ኤጲስቆጶስ ወይቱ የከፉ ላይሌሁ ስማ አሃዱ ኤጲስቆጶስ ይላል ያላመኑ ሰዎችን በኤጲስቆጶስ ላይ ምስክርነት መቀበል አይቻልም ነው። ይሄ በእናትናቴዎስ አይተነዋል። በውሸት ያላመኑ ሰዎችን ያላወቁ ሰ ድቁርም ደግሞ ተቃራኒ ጾታ እያመጡ አባቶችን ያሰናክሉ ስለነበረ ስለዚህ በቤተ ክርስቲያን ሥርዓት ኤጲስቆጶሳት በማንኛውም ነገር ላይ ተነስቶ ማንኛውም ሰው ሊመሰክርባቸው አይገባም እንደማይገባ አስተምር ነው የሚለው ሌላው ኤጲስቆጶሳት በአመት ሁለት ጊዜ ይሰበሰባሉ። ጥቅምትና ግንቦት ማለት ነው። ይኩን ጉባኤ ኤጲስቆጶሳት ክልኤተ ጊዜ በበአመት ፍታ ነገስት ክፍል አምስት ላይ የምናገኘው ነው። በአመት ሁለት ጊዜ ጥቅምትና ግንቦት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ እንግዲህ ጥቅምት ላይ እና ግንቦት ላይ በአመት ሁለት ጊዜ ስብሰባ ይደረጋል ማለት፣ ይሄ ስርዓቱ ነው ማለት ነው። ሌላው የመጀመሪያው ጉባኤ የባህለ ሐምሳ በአራተኛው ሱባኤ በአራተኛው ቀን ይደረጋል ይላል። ይህም ርክበ ካህናት በሚውልበት ዕለት ማለት ነው። ረቡ ርክበ ካህናት ይውላል። ማክሰኞ በጸሎት ይጀምራሉ። ርክበ ካህናት ረቡ ነው፣ በጸሎት ይጀመራል። ሐሙስ ዋናው ወደ ስብሰባው ይገባሉ ማለት ነው። ስለዚህ የመጀመሪያው ብሎ የሚያመጣው ዓለም የተፈጠረበት መጋቢት ነውና ከዚያ ቀጥሎ ሚያዝያ ፋሲካ ነውና ከዚያ ባህለ ሐምሳ ስለሆነ በዚያን ጊዜ የመጀመሪያው ጉባኤ በባህለ ሐምሳ በአራተኛው ሱባኤ በአራተኛው ቀን ይደረጋል ይህም ረክበ ካህናት በሚውልበት ዕለት ነው ይላል። ስለዚህ ይህንን ጠብቆ ስለሚደረግ ይህንን ስርዓት ማወቅ ያስፈልጋል ማለት ሁለተኛው ጉባኤ ጥቅምት በባተ በ አስራ ሁለተኛው ቀን ይደረጋል ይህም ዕለተ ረፍቱ ለማቴዎስ ወንጌላዊ የማቴዎስ 12 ማቴዎስ ጥቅምት 12 ረፍቱ ነው። ስለዚህ ሁለተኛው ጉባኤ ጥቅምት በባተ በ12ተኛው ቀን ይደረጋል። ይህንን እረቱን ይዞ ነው ማለት ነው። ወጊዜ ቀዳሚት ጉባኤ በራብ ሱባኤ ሀምሳ ወዳግሚትኒ አማስሮ ሰኒው ለጥቅምት ይልና ፍትሐ ነገሥቱ ይህንን ያስቀምጣል ማለት ነው። ስለዚህ በግንቦትና በጥቅምት በአመት ሁለት ጊዜ የቅዱስ ሲኖዶስ ስብሰባ እንዲደረግ በቤተ ክርስቲያኗ ስራት ተወስኗል ማለት ነው። ይትጋብኡ ኤጲስቆጶሳ ዘኩሉ መካናት ጳጳሶሙ አው ሀበሊቀ ጳጳሳት ሆሙ ሀበሊቀ ጳጳሳት ሆሙ ክሌተ ጊዜ በኩሉ ዓመታት ፍትሐ ነገሥት አንቀጽ አምስት ኒቅያ አርባ አምስት በጉባኤው መካከል አንድ መንበር ተደርጎ በላዩ ላይ ወንጌል ይቀመጣል። ርዕሰ ሊቃነ ጳጳሳቱ በፊት ለፊት ይቀመጣሉ። ይሄ ደግሞ ስርዓቱ ነው። በፊት ለፊት ይቀመጣሉ። በር ይዘጋና ኤጲስቆጶሳት ተነስተው የማይበር ጸሎት ያደርጋሉ። ጸሎቱ ሳያልቅ ይቀመጣሉ። ከዚያ በኋላ ጸሎቱ ሲያልቅ ነው ጸሎቱ ሲያልቅ ይቀመጣሉ። ከዚያ በኋላ ስለ ሃይማኖት መጽናት፣ ስለ በጎ ምግባር መስፋፋት፣ ስለ ስርዓተ ቤተ ክርስቲያን መቃናት፣ በጠቅላላው ስለ መንፈሳዊ ህግና ፍትህ ተነጋግረው ውሳኔ ይሰጣሉ ይላል። በጉባኤው መካከል አንድ መንበር፣ ፓትሪያርክ ማለት ነው፣ ተደርጎ በላው ላይ ወንጌል ይቀመጣል አለ። ርዕሰ ሊቃነ ጳጳሳቱ ወይም ፓትሪያርኩ በፊት ለፊት ይቀመጣል ማለት ነው። ሰብሳቢው ማለት ነው። ሊቀመንበሩ ማለት ነው። ፓትሪያርኩ ማለት ነው። በር ዘጋና ኤጲስቆጶሳት ተነስተው የማሕበር ጸሎት ያደርጋሉ ይላል። ጸሎታቸውም በአንድ ላይ ያደርጋሉ፣ ከእግዚአብሔር ጋር ይነጋገራሉ ማለት ነው። ፈቃድህ ይሁን በእኛ ተገይተ ጉባኤያችን ባርክልን፣ ቀድስልን አንድ ቃል ተናጋሪ አንድ ልብ መስካሪ እንድንሆን፣ አንድ ጆሮ፣ አንድ አፍ፣ አንድ ጅን፣ አንድ እጅ፣ አንድ ፈቃድ እንድታደርገን ብለው ይጸልያሉ። ኤጲስቆጶሳት ተነስተው በማይበር ጸሎት ያደርጋሉ። ጸሎቱ ሲያልቅ ጸሎቱ ሲያልቅ ሲያልቅ ይቀመጣሉ አንድ ሁነው ይቀመጣሉ። ከዚያ በኋላ ስለ ሃይማኖት መጽናት ስለ ሃይማኖት መጽናት፣ እንዴት ሃይማኖት መቀጠል እንዳለበት፣ ምዕመናኑ እንዴት መገልገል እንዳለበት፣ ምዕመናኑ እንዴት በሃይማኖታቸው ጸንተው መኖር እንዳለባቸው፣ ከዚያ ስለ በጎ ምግባር የታሰሩትን መጠየቅ፣ የተራቡትን የተሰደዱትን ቤት የፈረሰባቸውን፣ እናት አባት የሞተባቸውን፣ በስደት ውስጥ ያሉትን እነዚህ ስለ በጎ ምግባር መስፋፋት ስለ ሥርዓተ ቤተ ክርስቲያን መቃናት በጠቅላላው ስለ መንፈሳዊ ሕግና ፍት ተነጋግረው ውሳኔ ይሰጣሉ ይላል። ይህን ድና ወያን ብሩ ማይከለ ምርፋ ቆሞ አሃደ መንበረ ወያን በርጎ ዲቤሆ ለወንጌል ቅዱስ ወይንበር

አባቶቻችን አሁን ተሰብስበው ስለ ሃይማኖት፣ ስለ ሀገር፣ ስለ በጎ ምግባር፣ ስለተሰደዱ፣ ስለተራቡ፣ ስለታረዙ፣ ስለታሰሩ፣ ምግብ ስላጡ እንደገና ደግሞ ሀገር እንዳትወረር፣ ሀገር እንዳትፈርስ ጠላትን ደግሞ ተሻግሮ ሀገር እንዳ እንዳይወር በዚ አይነት መልኩ ስርዓት ተጠብቆ ሃይማኖት ተጠብቆ እንዲሄድ በጸሎት ጀምረው በጸሎት ያጠናቅቃሉ። ህዝቡ ደግሞ አባቶች በጸሎት ጀምረው በጸሎት እስከሚያጠናቅቁ ድረስ በጸሎት ያግዛቸዋል፣ በጸሎት በልመና ያግዛቸዋል ነው የሚለው። እና ገብረ መስቀል ሚዲያ ነው። ሰብስክሪብ፣ ላይክ፣ ሸር አድርጉ። ማክሰኞና አር በየ ሳምንቱ የምንማማረው ስርዓት የቤተ ክርስቲያን ነው። የሚቀጥለው የሲመተቀሳውስት ስርዓት የሚለውን እንቀጥላለን። እግዚአብሔር አምላክ ሁላችንን የሚባርከን